ይህንን ስህተት ኢትዮጵያ ስትሄዱ በጭራሽ እንዳትፈጽሙ ውድ እህቶቼ። እዚያ አምስት ዓመት ለፍታችሁ፣ ስምንት ዓመት አስር ዓመት ለፍታችሁ፣ ደግሞ በቅጽበት ኢትዮጵያ ሄዳችሁ የአምስት ዓመት ልፋታችሁን ደም የተፋችሁበትን ገንዘብ ማጣት የለባችሁ ምንም አይነት ነገር ትላንትና በመጣ ሰንበዲ ማጣት የለባችሁ ነገሩ እነግራችኋለሁ። እስከ መጨረሻ አዳምጡኝ። ይሄ ቪዲዮ ብዙ ጊዜ አይፈጭም። ወላሂ እንደ ቀልድ ነው የምትጨርሱት ይሄ እኔ የምሰራው ቪዲዮ። ለሌላ እህቶቻቸው እንዲደርስ ላይክ እና ሼር፣ ሰብስክራይብ ማድረግ እንዳትረሱ አደራ ማለት ነው። አደራ የምላችሁ እኔ ላይኩ ፈልጌ ወይም ደግሞ ስለምታዩልኝ ምናምን አይደለም እህቶቼ፣ በጭራሽ እንደዚ አይነት በደል እንዲደርስባቸው አልፈልግም ማለት ነው። እህታችን ለስምንት አመታት አረብ ሀገር ሰርታለች ማለት ነው። አረብ ሀገር ስትሰራ ተመችቷት አይደለም፣ እየተራበች እየተሰቃየች ቢሮ ከምመለስ እያለች ከኢትዮጵያ ኑሮ እያለች ስንቱን ችላ መሰላችሁ? አረብ ሀገር ላይ ለስምንት አመት የቆየችው ማለት ነው። ከስምንት አመት በኋላ አንድ ወጠጤ በ ኢሞ ዘው ብሎ የሚመጣ ኢሞ አለ። አንዳንዴ ታውቃላችሁ፣ በዛ ኢሞ አንድ ወጠጥ ይመጣላታል። እሷ እንግዲህ ስምንት አመት ብቸኝነት ስልችት ያላት ሰው ናት። ከዛ ብቸኝነትን ለመሸሽ ከዛ ሰውዬ ጋር ማውራት ትጀምራለች ማለት ነው። ማውራት ቀጠሉ ቀጠሉ ቀጠሉ። ከዛ በኋላ ኒካን ሰር ይላታል። እሷም ሳታቅማማ እሺ ትለዋለች። ምክንያቱም መጀመሪያ ፍቅር ውስጥ አስገብቷታል። ከዛ ኒካ ይታሰር ሲባል ምን አድርጓል እሱ መጀመሪያ፣ ይሄ እኔ ደሃ ነኝ፣ ምንም ነገር የለኝም፣ ግን አሁን ኒካ ለማሰር የአባቴ በሬ ሊሸጥ ነው ምናምን ይላታልና፣ ከዛ የአባትህ በሬ አይሸጥም ብላ የኔ ፍቅር የኔ ዋህ፣ እኛ ስንቱን ስቃይ ስላሳለፍን ሰው ሀገር ላይ በቃ ሰውን እያሳዝንላል ማለት ነው። አይ አይሸጥም በሬው ትልና አስር ሺህ ብር ልካላት፣ ኒካ ያስራሉ ማለት ነው። ነገሩ የቆየ ነው ባይዘ ወይ ማለት ነው። ከዛ በኋላ ኒካ ያስራሉ። የመህርም አፉ ነው ያለችው፣ መህርም አልሰጣትም። ገባችሁ? ወንድ ልጅ ወጪ አላወጣበት ነገር አይፈልግም። ከዛ በኋላ እቺ ልጅ ከስምንት ዓመት በኋላ አገር ቤት ትገባለች። ቀለል ባለ ድግስ ይጋባሉ። እሷ አዲስ አበባ ልጅ ናት፣ እሱ የቡታጀራ ወጣ ያለ የገጠር ልጅ ነው። ከዛም በኋላ አብረው መኖር ይቀጥላሉ። ትንሽም ሳይቆዩ ወደ አዲስ አበባ እንሂድ ይላታል። እሱ ስራ የለውም፣ ምንም አይነት ገንዘብ የለውም። እሺ እትልና እሷ ቤት ትከራያለች አዲስ አበባ ላይ ትንሽዬ ቤት። ከዛ አዲስ አበባ ሲገቡ ምንም አይነት ስራ የለውም እሱ ከዛ ተቀጥሮ ለምን አይሰራም ብለዋት ወንድሞቿ መርካቶ መስራት ጀመረ። የኩንታል ምናምን መሸከም ጀመረ። አልችልም ብሎ ስራውን አቆመ ማለት ነው። ሱቅ ክፈቺና እንስራ አላት። እሷም እንዳለ የአምስት ዓመት ደሞዟ የተወሰነ ገንዘብ ብቻ አስቀምጣ ትሰጠዋለች። ሱቅም ይከፍታሉ። ሱቅ ከከፈቱ በኋላ እሷ እርግዝና ምናምን እንትን ይላታል ማለት ነው። እርግዝና ታውቃላችሁ፣ የሁሉም ሰው እርግዝና አንድ አይደለም። በጣም በእርግዝና ጊዜ ያማታል አቶ ይሄ ሰውዬ ይሄ ወጠጤ ሰውዬ ምን አረጋል? ቀን በቀን የሱቁን ገንዘብ እንትን ወደ ሌላ እያስተላለፈ ነው፣ በብር ደረጃ ማለት ነው። ብር ይልካል። ሱቁ ቀን በቀን እየቀነሰ፣ ቀን በቀን እየቀነሰ ነው። እችም ልጅ ግራ እየተገባች መጣች። ከዛ ቀስ ብላ ስልኩን ስታየው በስልኩ በባንክ ያስተላለፈበት ታያለች ማለት ነው። ከዛ እንደ መቀየር ሲያረጋት እሱ ቤተሰቦች ማየት አለብን እያለ በየሳምንቱ ይሄዳል ማለት ነው፣ ወደ ቡታጀራ ከዛ በኋላ እንደዚህ ካደረገ በኋላ ተውትተኛ እኔ እያመመኝ ነው። ይህም ሱቅም ደግሞ ያው እሷ የተቃጠለችበት ገንዘብ ነው። ምንም አይነት ነገር እንዲበላሽ አትፈልግም። የሚበላሹ አትክልቶች አሉ። እነዚህ ቢያንስ እነዚህ አትክልቶች ሽጠህ ወደ አገር ትሄዳለህ፣ ችግር የለውም፣ እኔ ከቤተሰብ ተለያ አልልህም ምናምን ትለዋለች። የራሱ ጉዳይ ብሎ ረግጦ ይሄዳል ማለት ነው። ከዛ እሷ ደግሞ ለአጎቷ እንዴት እንደዚ ያደርገኛል ብላ ትደውልለታለች። አጎትዮም አይ ጥፋት ነው ብሎ ይዞት ይመጣል ማለት ነው። እንደገና ወንድሞቿም አጎትዮ አስታርቀዋቸው እንደገና ያ ባዶ የሆነው ሱቅ ትሞላለች ማለት ነው። ከዛ አሁን አብረን እንስራ ስትል እሱ አይሆንም አለ። ከዛ ሽማግሌም እሱ ይስራበት ይለዋታል። ለሁለተኛ ጊዜ የተሞላው ሱቁ ማለት ነው። የመጀመሪያው ኦልሬዲ ጨርሶታል ታውቃለች። ይሄ ሴንድ ማድረጉን በአካውንት ወደ ሌላ አካውንት እንደሚያዘዋውርም ታውቃለች ማለት ነው። ከዛ በኋላ መጨረሻ ላይ እሷ የውጭ ስራ መነገድ ትጀምራለች። የውጭ ስራ ልጇን አዝላ ምን ብላ ከዛ እርግዝናዋ ሁሉም ነገር ስታደረግ ነበረ። በስተመጨረሻም ወለደች ማለት ነው። በአምስት ኦፕሬሽን ነው የወለደችው፣ ይገርማችኋል። ከዛ ቁስሏ አንድ ቀን ምን ያምርሻል ምን ላርግልሽ ብሎት አያውቅም። ኦኬ ምንም አይነት ነገር ማረግ አይፈልግም ለእሷ ማለት ነው። ፍቅር የለውም እሱ ምንድን ነው ገንዘብ ነው እየፈለገ ያለው ማለት ነው። ከዛ በኋላ ምንም ላድርግልሽ አይላትም ምናምን ከዛ በኋላ በኦፕሬሽን ወለደች ኑሮ እንዳልሆነ ይሆንባታል እናትዮ ታርሳታለች እንደሆነ አድርጋ እናታቃላችሁ ለልጅ ያላት ቦታ እናትዮ ደግሞ ትሞታለች ማለት ነው እች ልጅ የቀድሞ ትዳር ነበረው ነበራት እሷ ነግረዋለች ልጅ እንዳላት። እናትዮ ስትሞድባት እንግዲህ ልህት እች ልጅ በጣም ትጎዳለች። ከዛ ልጇን ወደ ቤቷ ታመጣለች ማለት ነው። ልጇን ለአይኗ ለአይን ለአይን ጠላት አለች። ልጄ እንዴ ልጄን ትጠላብኛለ እያልኩኝ ከእሱም ጋር እየተጋጨሁኝ፣ እሱም የሱቁን ብር እያሸሸ ምን እያለ ሱቁም ባዶ አደረገው ምናምን አለች። ከዛ በኋላ በቃ ለልጄ መሆን አልቻልኩም ማለት ነው ብላ ልጇንም ማየት አይፈልግም። ልጇ ለወንድሟ ሰጥታ ያኛው ደግሞ ወደ ገጠር ልካ እሷ ተመልሳ ወደ አረብ ሀገር ትመጣለች። ወደ አረብ ሀገር እንደመጣች ያ የደበቀው ብር አውጥቶ ሞቅ አድርጎ መስራት ጀመረ ማለት ነው። ከዛ አረብ ሀገር ከመጣች በኋላ ኦፕራሽን ናት እቺ ልጅ ማለት ነው። ኦፕራሽን ናት። ከዛ መስራት አቃታት ያማታል ያው ቁስሉ አልደረቀላትም፣ ገና አላገገመችም። የአረብ ሀገር ስራ ታቃላችሁ። የአንዳንድ ቤት ስራ በተለይ ኦፕሬሽን ሆናችሁ ይቅርና ጤነኛ ሆናችሁ ለራሱ ይከብዳል ማለት ነው። ከዛም በኋላ አረብ ሀገር ላይ ይሄ ነገር ከበደኝ ምናምን ስትል የራስሽ ጉዳይ በርትተሽ ስሪ ምናምን ይላታል። አያችሁ፣ እንዴት ነው የምትበረታው? እንዴት ልትበረታ ትችላለች? ኦፕሬሽን እና ታማለች፣ እየታመመች ነው። ምንም በቃ እንዴት ነሽም አላላትም ማለት ነው። እንዴት ነሽም አላላትም። ከዛ እሷ ቤት መቀየር ነበረባት። ሌላ ቤት ቀይራ መስራት ጀመረች። እሷ ተወደዋለች። እሷ እንትኗ ፍቅር ነው በቃ። ድጋሚ ትዳሯን ማፍረስ ትዳሯን መፍታት አትፈልግም። በቃ በሱ ውስጥ መደበቅ ትፈልጋለች፣ እንዲወዳት ትፈልጋለች፣ እንዲንከባከባት ትፈልጋለች ማለት ነው። ያ ሁሉ ጥፋት አጥፍቶ እራሱ አልተማረችም ልንገራችሁ ማለት ነው። ከዛ በመጨረሻ ምን ይላታል ስደውልለት እንትን ሁለተኛ እንዳደው ይልኝ፣ ህይወቴን እንዳትበጠብጭኝ ምናምን ይላል። ህይወቴን እንዳትበጠብጭኝ ምናምን ነገር ሲላት እሷ ፌን ትሰራ ትወድቃለች ማለት ነው። ጓደኛዋም እሱን ለመብራት ሞከረች። እንደማይፈልጋት ድጋሚን እንዳትበጠብጠው ምናምን ነገር ትናገራለች ማለት ነው፣ ይናገራል ለጓደኛዋ ከዛም ኢትዮጵያ ሄደች። ኢትዮጵያ ስትሄድ ሌላ ሚስት አግብቶ እየኖረ ነው በእሷ ሱቅ፣ በእሷ ቤት። ልንገራችሁ ማለት ነው እንደዚ አይነት ነገር አታድርጉ። ኢትዮጵያ ስትሄዱ ብራችሁን፣ ወንድ ብታገቡ አታግቡ አደለም፣ እኔ ኦኬ አታግቡ አደለም፣ ግን ብራችሁን ቶሎ ብላችሁ ለመስጠት አትሞክሩ። ብራችሁን አትስጡ፣ ወላሂ አደራ ነው። ቢያንስ አንዱ እስክትወልዱ ድረስ፣ ወልዳችሁ እንዴት እንደሚሆን ያ ሰው ማወቅ መቻል አለባችሁ። በአንድ የእጁ መስጠት አያስፈልግም። እና ይሄ የሚመስላል። ቪዲዮ ከወደዳችሁት ላይክ